በሽታኛ እኔ ዳ እኔ ሁሉንም ነገር ለምጫዋለሁ ከዚህ በኋላ ግን እህቴን እና እና ቤት አለው። አንቺም ደሞ ትታዋወቃላችሁ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛሌ። ለቤቴ አዲስ ይሁናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦች ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። እንግዲህ ዛሬ የመጣ ነው ማለት ነው። በመጀመሪያ እንኳን አደረሳችሁ ለጸሎተ ሐሙስ ማለት ነው፣ ውድ ቤተሰቦቼ እና እንግዲህ ዛሬ የመጣ ነው አደይ ሰራተኛዋ በሚል ተከታታይ ድራማ ነው ማለት ነው። እና ያው በባለፈው ፓርት ላይ የአደይ እህት ከሸኘቻት ማለት ነው ተመልሳ ነበረ እና ያው ፍቅርን ዋጋዋን ሳልሰጣት አንቺን እንደዚህ ስታሳቃይሽ ዝም ብዬ አላይም በማለት ያው ስትናገር ነበረ። ልሸኛ ስትል ግን እሷ እንዳሰበችው እና እንዳቀደችው ደግሞ መታ ሰተት ብላ ገብታ ከነ ፍቅር ቤት ከተኛችበት ልታንቃት ልትገላት ነበረ ማለት ነው። ማን ደርሶ አስጣላት? ማን ሲደርስባት ነበረ? ያሉ ሀሳብ ሲሰጥ የነበሩም አሉ። እንግዲህ አደይ ደርሳላታለች ማለት ነው። እጅግ በጣም ባደረገችው ነገር ወይንም ደግሞ የአደይ እህት በአደረገችው ነገር እጅግ በጣም ተናዳለች። እጅግ በጣም እንትን ብላለች ማለት ነው። እና ተቆጥታ እህቷን ተቆጥታ ልታስወጣ ስትል ያው እንግዲህ ፍቅርም በጣም መጥፎ ቃላቶች ተናገረች። የድሀ ልጅ ምናምን ነገር ብላ ስትናገር በጣም በመናደድ አደይ ፍቅር በጣም ብዙ ነገር አድርጋታለች፣ ግን ደግሞ በቤተሰብ በእህቶቿ ሲመጡባት ማለት ነው። በጣም ትናደዳለች እና እሷን እንደፈለገች ስታደርጋ ዝም ብላለች። ከእሷ አልፎ ግን ስለ ቤተሰቦቿ ስትናገር ዝም ብላ አታልፍም ማለት ነው። እና ፍቅርንም በጥፊ አጭላታለች። ፍቅር በዚህ ፓርት በጣም ብዙ ጥፊዎች ቀምሳለች ማለት ነው። በነገራችን ላይ ፍቅር እንደዚያ በመሆኗ ብዙ ተከታታዮች እሳይ እሳይ በማለት እንትን ብለዋል ማለት ነው። ምክንያቱም ያው ከክፋቷ አንጻር ነው ማለት ነው ከአደይ ጋ ከምታደርገው አንጻር ከዚያን አንጻር ነው እንደዚያ ሁሉ የሚሏት ማለት ነው። እና ለዚህ ፍቅር ይገባታል፣ እንደውም ይቀራታል እየተባለ ነው ማለት ነው። እና ያው እህቷን እንደገና አሳፍራታለች። አደይ ወደ ቤቷ ተመልሳለች ማለት ነው። ያው እንግዲህ ወደ ቤቷ ስትመለስም በጣም ተረብሻ ምናምንም ስለነበረ ቦርኮንም እንትን ሲላት ነበር። በስትና እንደውም ስለ ፍቅር ጃኬት ሲጠይቃት ነበር ግን ጃኬቱ እኔ የኔ የሷ ጃኬት መሆኑን እራሱ እርስታ አርጋለሁ። ብቻ ግን የቸገራት አንዲት በጎዲ ሆና የምታለቅ ስለ ስላገኘሁ በቃ ሰጥቻታለሁ። ምንም ማድረግ አልችልም። ሌላ ምንም የተፈጠረ ነገር የለም፣ በማለት እንግዲህ ለቦርኮ እኔ አንትን ብላለች፣ አስረድተዋለች ማለት ነው። ፍቅር ደግሞ እንግዲህ አልተወቻትም። የት ነው ያደረግሽው? የሰጠውሽን ጃኬት የታደረግሽው? እኔ ፈልገዋለሁ አንጪው፣ በማለት እንግዲህ ያ አደይን ኪችን ድረስ በመሄድ ማለት ነው ጸጉሯን እዛ ስትናገራት ነበረ እና እኔ ምንም የማውቀው ነገር የለኝም። በቃ ሰጥቻታለሁ። ስለዚህ አሁን አንጭው ብትይኝ ራሱ ጃኬቱን ላመጠው አልችልም። እሷ ደግሞ ፍቅር ደግሞ ከኪሽ ውስጥ ሐብሉን አድርጌዋለሁ ስለዚህ ሐብሉ አለ። የግድ ማንጣት አለበት። ጃኬቱ እንደዚያ ማድረጉ እናንተ ከደመቀ ያን ነገር ከተቀበላችሁ እንደዚያ ማድረጉ ለምን አስፈለገ በማለት እንግዲህ አደይም ጠይቃት ነበረ፣ ግን ደግሞ ፍቅር አደይና በቀለ ተስማምተው አደይ ሀብሉን ለበቀለ የመለሰችው መስሏት ነበር ማለት ነው። እንደዚያ ነው ድራማ የምሰራባት ስለመሰላት እንግዲህ ሌላ ውስጥ ገብታለች ማለት ነው። አደይ ግን ስለ ሀብሉ ምንም የምታውቀው ነገር የለም። እሷ የመልካምነቷን በቃ ጃኬት ማልበሷን ነው የምታውቀው። ግን ደግሞ ጃኬቱን የለበሰችው ልጅ ግን በሚገርም ሁኔታ ኤላ የፍቅረኛ ማለት ነው የድሮ ኤላ ፍቅረኛ ነች ማለት ነው። እና በጣም ሀብሉን ስታገኘው ወዲሁን አውቀዋለች። በቃ ስታሸተው ነበር። እንዲሁም ደግሞ ኤላ ደግሞ በጣም ለኤላ ውድ ነገር ነበር ሀብሉ ማለት ነው። እና በቃ አንተን አገኘሃለሁ ብዙ ዓመታቸው ነው ከተለያዩ ማለት ነው። እና በልጅነታቸው እንግዲህ ጓደኝነት ጀምረው እሱ ውጭ ሄዶ ከዛ በኋላ እንግዲህ እንግዲህ ተገናኝ ያለው ሰው ደግሞ በስንት ነገሮች በአደይ ምክንያት እነዚህ ልጆች ሊገናኙ ችለዋል ማለት ነው እና ሀብሉ የገባው ከኤላ ከድሮ ፍቅረኛዋ እጅ ነው ማለት ነው እና ያው ፍቅር እንግዲህ በቀለ ጋ ነው ሀብሉ አደይ የሰጠው መሆን አለበት፣ በማለት እንግዲህ በቀለም ጋር ሄዳ ጠይቀው ነበረ። ሀብሉን አንጠው የት ነው ያደረከው? በማለት ጠይቀው ጠይቀው ነበረ። አንቺ ምንድነው የምትቀልጁ? ድራማ ነገር እየሰራሽ ነው። በይ ስጭኝ ከአንቺ ጋ ነው ያለ ሀብሉ አሁን እንድትሰጪው እንድትሰጪኝ እፈልጋለሁ። ይህ ድራማሽን መስራቱን አስቁሚና ስጭኝ በማለት እንግዲህ ጠይቋት ነበረ። እሷም ደግሞ ከኔ ጋር እንደዚህ ቁመህ የማውራት ሞራል የለህም አንተ ድሃ በማለት ትሳደባለች። ያው ስድብ የእሷ እንትን ነገር ነው እና አሁንም በጥፊ በድጋሚ ቀምሳለች ማለት ነው። ከዛ የሮጠች ፈርታ ወደ ቤቷ ተመልሳለች ማለት ነው። እና እንግዲህ ባርኮኔ ማለት ነው፣ በነገራችን ላይ ባርኮን እና ኤላ ያው እንደ ጓደኝነት ቁጭ ብለው ኤላ ያው ጓደኛውን ባርኮኔን ምንድን ነው እንደዚህ ያስጨነቀ ነገር እንደ ድሮ እኮ እናንተ ቁጭንን አልናወራም እና ምንድን ነው ያስጨነቀ ነገር ብሎ ጠይቆት ነበረ። እና ያው ባርኮኔም እንዳፈቀረ ነገረው። ማንን እንዳፈቀረም ጨምሮ ነግሮታል። ያ ማለት ቦርኮኔ ለብቻው በውስጥ እዞ ነበር። ዛሬ ግን የአደይን ፍቅር የአደይን መውደድ ለማን ተናገረ ሌላ ማለት ነው እና አዴን መውደድ እኮ አዴን እናንተ የሚሰራተኛ አዎ በሷ ፍቅር እኔ ተሸንፍ ያለው በማለት ሌላም እንግዲህ ቦርኮንን በጣም ተቆጥተው፣ እሷ እኮ የቤት ሰራተኛነት ብቻ አይደለም ሌብነት ትሰራለች። ስለዚህ ከሌቦች ጋር ተባብራ ብዙ ነገሮችን የምትሰራ ነች እና ላንተ እሷ ሴት አትገባህ መጥፎ ነች በማለት እንግዲህ በቁጣ ይናገረዋል። ባርኮኔ ደግሞ እጅግ በጣም ተቆጥቶ እሷ እንደዚህ አታድርግም። ከክፉዎች ጋር ቆመች ማለት እሷ ክፉ ነች ወይንም ደግሞ ከሌቦች ጋር ቆመች ማለት እሷ ሌባ ነች ማለት አይደለም። በዚህ ልክ አይደለም፣ አደይ አንተ እንደምትገምታት አደለችም፣ ጥሩ ሴት ነች በማለት እንግዲህ ተናግሮት በጣም ተናዶ ወጥቷል ማለት ነው። በመጨረሻም እንግዲህ ቤት ደረስ በመምጣት አደይንም ይቅርታ ጠይቋል። እንዲሁም ደግሞ ባርኮኒንም ይቅርታ ጠይቋል። በቃ ካለው ነገር እኔ ጭንቅላቴ የተቀረጸው ነገር ነው በማለት እንግዲህ ያው አደይንም ባርኮኒንም ይቅርታ ጠይቋቸዋል ማለት ነው። ዴብ እንግዲህ በሌላ በኩል ዴብ ያው አደይን እጅግ በጣም በፍቅሩ በፍቅሯ እንደተሰቃየ ወይንም ደግሞ እኔ መሸከም አልቻልኩም፣ እባክሽን፣ ተረጅኝ ተቀበኝ ፍቅሬን እኔ ደክሞኛል። እዚሁ አጠገቤ ቁጭ ብለሽ እንኳን እየናፈቅሽ ነው፣ ምን እንደማደርግ አላቅም፣ ከብዶኛል በማለት እንግዲህ ለአደይ እያቀርብላታለች። ዲብ አደይ ደግሞ ተው እባክህን፣ ስራ የለ ስራበት፣ ፍቅር በአንተ ምክንያት በጣም ተጨናንቃለች። በጣም መጥፎ ነገሮችን እያደረግሽ ነው። እስኪ ቢያንስ እንኳን የፍቅርን ፍቅር የፍቅርን ፍቅር ተቀበላትና እባክህን ተንከባከባት በማለት እንግዲህ አደይ ለዲብ ትጠይቀዋለች ማለት ነው። እኔ እሷ እኮ ራስ ወዳጅ ነች። አንድ ራሷን ብቻ ነው የምትወድ ለሰው አስብ አታውቅም። ስለዚህ እኔ በምንም ታምር ወደ እሷን ትልል አልችልም እና እባክሽን ተረጅኝ በማለት ጠይቋት ነበረ። አደይ ደግሞ እንደማትፈልግ ነግረዋለች። ዛሬም ደግማ ነግረዋለች ማለት ነው። እና በጣም ዲብ ተጨናንቆ ነው ያለው። ምክንያቱም የእሱን ፍቅር አደይ ልትቀበለው አልቻለችም ማለት ነው። እና በጣም ተጨናንቆ በነበረበት ሰዓት ለቦርኮን ደውሎለት ነበረ። ለቦርኮን ደውሎ አደይን እባክህን አናግርልኝ ከኔ ጋ እንድትቀርብና እሽ ልትለኝ አልቻለችም በማለት እንግዲህ ይነግሮታል። እሱ እንደውም እምቢ አለች እንዴት ነው እሺ አላለችም ወይ ምናምን እያለ እየጠየቀው ነበር። ሆኔም እንግዲህ እጅግ በጣም ደስ ብሎታል። ምክንያቱም አደይ የዲብ ፍቅርን ስላልተቀበለችው እንግዲህ እኔን ለመቀበል ቻንስ አለኝ ስላለ እጅግ በጣም ደስ ብሎታል ማለት ነው። እንግዲህ ሊዲያ እና ፍቅር ደግሞ ምንም አልተስማሙም። በባለፈው አብረው ለመስራትና አደይን ለማሰቃየት ቃል ገብተው ነበር። አሁን ላይ ግን ሊዲያ እጇን አንስታለች ማለት ነው። ከአንቺ ጋር እኔ አብሬ አልሰራም በማለት እንግዲህ እምቢ ብላታለች። በመጨረሻው ፓርትም እንግዲህ ኤላና የኤላ የድሮ ፍቅረኛ ተያይተዋል፣ ተፋጠዋል ማለት ነው። እሷም ኤላ እሱም ደግሞ ስሟን ጠርቷል ማለት ነው። ስለዚህ ሁለታቸው ተገናኝተዋል እንግዲህ ሀብሉንም በዚው ይሰጣል። በነገራችን ላይ የኤላ የድሮ ጓደኛ ሊዲያ እንዲሁም የለበሰችውን ጃኬት እንትን ብላ እዛ መሆኖች ነው ብላ ስጠይቃት አደይ የምትባል ሰራተኛ ታቂያለሽ ወይ ብላ ጠይቃት ነበረ እና ልክ እንደዚህ አደይ ሰራተኛ ብላ ስለጠየቀች በእርግጠኝነት እንግዲህ ኤላ ሌባ ነች ብሎ ያሰባትን አደይን ያው የባሰ እንዲያስባት ሆኗል ማለት ነው። እና ይሄ ነገር የተቀነባበረ እና ፍቅር ያደረገችው ነገር መሆኑን የግድ መታወቅ አለባት። ምክንያቱም የአደይን እንትን ለማንጻት ሲባል ማለት ነው። በባለፈው እንግዲህ አደይን እንዳሳፈነቻትና ያ ሁሉ ነገር ስቃይ እንዳደረሰችባት ፍቅር መሆኗን ማንም አላወቀም ማለት ነው። አሁን ግን ለእሷም ሌላ ስራ ተስቶላታል ማለት ነው። ምክንያቱም አደይን እንደዚያ አድርጋ እንትን እንዳረገቻት በቀለም አሁን አስቦላታል ማለት ነው። ፍቅርን፣ ለምንድን ነው አደይን በባለፈው ልናደርጋት ያሰብነውን ነገር አናደርግባትም በማለት ጓደኛውን ጠቅ ጓደኛው ጋር ተነጋግሯል። ጓደኛው ደግሞ እኔ ከአደይ ውጭ ሌላ ሴት አልነካም በማለት ይመልስለታል። አንተም ማንካለ በቃ እነያዛትና እኔ ራሴ አደርገዋለሁ በማለት እንግዲህ በቀለ እንትን ብሏል። ስለዚህ ፍቅር የስራዋን ታገኛለሽ ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ የዛ የዛሬ ቪዲዮ ይንን ይመስላል ማለት ነው።